ሰጠሽ ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምረን ዘምራለን። ባለውለታይ ባለውለታይ ከአመድያ ነፃኸኝ ከጥቢያ ተጥዬ ተመስገን ጌታይ ባለውለታይ

የቀራጮች አለቃ ቢሆንም ስራዬ እንዲወርድ ከዛፉ አዘዘ ጌታዬ። ማረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ፣ ቤቴ ተባረከ በኢየሱስ ክርስቶስ ባለውለታይ ባለውለታይ ካመድያ ነፃኸኝ ከጥቢያ ተጥዬ ተመስገን ጌታይ ድንጋይ የጨበጡ ፈራጆች ከበው ነውሬን ዘርዝረው ጌታ ፊት አቆሙኝ ፈረደችባቸው

ባለ ውነታይ ከአመቢያ ፀሐይ ከጥቢያ ተጥዬ ተመስገን ጌታይ በእውነት አንደኛ ዝማሬ መላእክትን ያሰማለን። በጣም ደስ የሚል ዝማሬ ነው በእውነት ቤታዮ ነፍሴ ልትወጣ ላበላሙ ነ አንድ ማመረቅ የለን? ከምር እኛ ለመሳቅ የተዘጋጀን እኮ ጭራሽ አስደመምሽን። በቃ ካሁን ካሁን በቃ ሊበላሽባት ነው ካሁን ካሁን የሆነ ነገር ምናምን ስንል ጭራሽ ሁላችንም በጣም የተመሰጥ ነው ምናምን እና አንድ ዝማሬ ማረቅ የለን? አቤል ብዙ ሰዎች ሊጻፉ ስለነበር ማለት እሺ፣ አቤል ለምሳሌ አሁን ልክ የጥንዶቹ ስም ልክስ ሲታወቀ እንዴት ተደርጎ ይዘመራል መሰለሽ አቤላ መልካም ሰው መልካም ሰው አቤላ መልካም ሰው መልካም ሰው ባለቤቱ ፀሀይ ነው የምትመስለው ባለቤቱ ፀሀይ ነው የምትመስለው እንዴ ምንድን ነው ትሽኮረመኝ? ኧረ ታይ፣ የቤታ ወንድ ብዛቱ ገርሞኝ ነው በጣም ብዙ። ለምሳሌ ዳዊት ትግሱም እያሉ ነው። ለምሳሌ ርዝራ

አይ ግን በልቶኛል። ምን ማድረግ አልችልም። እንግዲህ እኔ አንድ እንኳን አንድ የማያውቀውን ብቻ ነው እንትን ያልኩት፣ ጎበዝ በቤተክርስቲያን ስለሆንኩ ታውቃለህ። እኔ እንደውም ብዙ ዘማሪዎችን አልችልም። አንቺ ጋር ምንድነው ዜማና ድምፅ በደንብ አለ። እኔ ጋር ግጥም ያለው ምንም ዜማ። ግጥሙንማ ለፈጣሪ ሰጥተህ ነው። ምን እያሉ ነው ጌም ተጫወት ነው በቤት መስላቸው በዛማ ቢሆን ኖሮ እየተጫወት ክልክ ሲሸነፍ መዝሙር ሚቀጣሉ እንዴት ምን ችግር ከፍቼ ምን ችግር ትገባለ በጣም ከባድ ዝማሬ ነው አረበረበ ሊቁ ወረበ ይባላል። ሁሉም ሁሉም መዝሙር ምዘ ብለን የምትጀምረው ሁሉንም ዜማ እና ብዬ ልጀምረ ቤታዬ፣ እንሽ እንዴት ነው መጀመሪያ? አለብኝ መቀየር አለብህ። እየቀየርኩ አንቺ በ ነው እኔ ግን በጣም ደስ የሚለኝ ማለት ነው። ቤተ ክርስቲያን ልክ አሁን ትምህርት ትማራለ አለ ጠዋት፣ ቅዳሴ ያለ ምናምን አልኮ፣ ወደ ከሰዓት አካባቢ ደግሞ ትምህርት ይማራሉ አለ። ከዛ መጨረሻ ላይ ጨልሞ ልክ ልንሄድ ስንል አምላካችን የሚሉት እሱ በጣም በቃ የአንቺ አማላጅነት እንኳን ያስኩትኝ እንደው እየተዋረድክ ነው። ጠብቅ እኔ ከፍቼ መጣሁ ካሸነፉሽ ይህንን ካወቀው በቃኝ በቃኝ እኔ በቃኝ በምድራዊ ህይወት። በምድራዊ ሕይወት በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን፣ እጆቿን ዘርግታ ድንግል ትጠብቀን፣ እጆቿን ዘርግታ እጆቿን ዘርግታ ዜማው እንዴት እንዴት ነው የምትል? እንደዚህ እኮ ነው የሚሉት አንተ ቶሎ ቶሎ ነው የምትል? አይ በቃ ከለገ ጋር ይስበልቶኛል እጅ ሰጥቻለሁ። ሁሉም ደግሞ የምትለኝ ሰው የሆነ ነገር አንቺን በልጠሽኛል እኮ ቢታይ ማለት ነው ያው አሁን ግጥሞቹን በማ- የግብፅን ከተሞች እ ያስኩክ አገኘው አልነግረን ዜማውን የግብፅን ከተሞች እሺ እኮ የግብፅን ከተሞች ምን

እግዚአብሔርን በቃ አሁን አንቺ ስትይው መጣልኝ በማስታወስ ደረጃ ግን አላስታወስኩትም ነበር። ቤታዮ እንትና ወዶ ምንድ